ጉድ ያገሬ ልጆች እንዴት አደራችሁ? እንዴት ዋላችሁ? ሁሉ ሰላም ሁሉ መልካም ነው። ዛሬ እንግዲህ የምሰራው ያለውት እዚህ ጋር ሽንኩርቱ እያቁላላውት ነው በትልልቁ ማለት ነው። ሽንኩርቱ አያችሁት በትልልቁ ነው። ትንሽዬ ስጋ አለው። ስጋ ማለት ብፍቴክ፣ ብፍቴክ ተታክፌ ነው። ዛሬ የምንሰራው ምግብ ለክብደት መቀነሻ የሚሆን ምግብ ነው። ለክብደት መቀነሻ ማለት በወይራ ዘይት ነው እየሰራው ያለው። የክብደት መቀነሻ የሚሆን ምግብ ነው። እዚህ ጋ ኩሳ ወይንም ዝኩኒ አለኝ። ይው በትልልቁ እንትን ብዬ ነው። ኩሳ ወይንም ዚኩኒ እንደዚህ በዚህ መልኩ ከታትፌዋለሁ። ይታያቸዋል። ሽንኩርቴን እና ትንሽ ትንሽዬ ስጋ ማለት ነው። ስጋው ቀይ ስጋ ነው ማለት። ቀይ ስጋ ሆኖ ብስቴክ ያው የሚባል ስጋ ነው ቀይ ነው ትንሽዬ ነው እና የወይራ ዘይት ነው የወይራ ዘይት ነው እየሰራሁት ያለሁት ለክብደት መቀነሻ የሚሆን ምግብ ማለት ነው የማይከብድ ቅባት የሌለው ቅባት የማይፈልግ ማለት ቅባት እኔ አልፈልግም ማለት በጣም ክብደት ስለጨመረ በዚህ መልኩ እየሰራሁ ነው ያለሁት እዚህ ጋር እንግዲህ ዝኩኒ ነው ያለኝ ዝኩኒ ነው የጨመርኩበት ካለ ስጋ መስራት ይቻላል። ሽንኩርት ብቻ አድርገን መስራት እንችላለን ማለት ነው። በዚህ መልኩ ዘኩኒ ትንሽ ከእንትኑ ጋር እየጠበስኩን ያለውት ከስጋው ጋር ማለት ነው። ትንሽ እና ከሽንኩርቱ ጋር እያዋድ እያዋድኩን ያለውት ማለት ነው። ይሄ በጣም ክብደት ይቀንሳል። ፓኬጃችን ውስጥ ይሄ ክብደት ስንቀንስ ተንቁላል ከተለያየ ዳይት የምናደርግበት ነገር ውስጥ ብናስገባው ይሄ በጣም አሪፍ ነው። በጣም አሪፍ ነው ማለት ቆንጆ ነው። ሆድ ላይ የማይከብድ ምግብ ነው ማለት ነው። ዙኩኒ ማለት ሆድ ላይ አይከብድም እና ቀለል ያለ ምግብ ነው። አሁን እኔ እንደዚህ አድርጌ እየሰራሁ ነው ያለሁት ማለት ነው። እና እዚህ ጋር ደግሞ እንትን አስተካክያለሁ እዚጋ ደግሞ ቲማቲም አለኝ። ይህ እሱንም በተደለቁ ነው የከተፍኩት ማለት ነው። ቲማቲሜን ያዘጋጀሁት በዚህ አይነት መልኩ ነው። ቲማቲሜን በዚህ አይነት መልኩ አዘጋጅቸዋለሁ ማለት ነው። ክብደት ስትቀንሱ እንግዲህ ሁልጊዜ ያው የጣፈጠ ምግብ፣ ቅባታማ ምግብ መቀመስ ያለብን ማለት ነው እሱን እሱን ከቀንስ ክብደታችን ወደው ነው ወደው ነው በሚስተካከለው ሰውነታችን ማለት ነው። ይሄን በቀን መብላት በቀን ውስጥ እንደዚህ አይነት ምግብ ብንበላ ምንም የሚከብድ ምግብ ስላልሆነ ለሰውነታችን በጣም አሪፍ ነው፣ በጣም አሪፍ ነው እና ክብደት ስንቀንስ ያ መተው ያለብን ነገር ቅባት የበዛበት ምግብ፣ ስኳር እና ዘይት እኔ አሁን በወይራ ዘይት ነው። ትንሽዬ የወይራ ዘይት ለድስቱ ብቻ እንዳይዝ ማለት ነው። እና አሁን በንፋሎት ነው የማበስለው። ተርናል ቀስ እያለ በንፋሎት ይበስልልኛል፣ ግዴታ ዘይት አያስፈልገውም። እና ትማቲሜን በትልል ቆርጬ ጨምርኩበት፣ ማቲሜን በትልል ቆርጬ ጨምርኩበት እና ትንሽ እየጠበስ ስልልኝ ደሞ ትንሽ እየጠበስ ሲል ጨውና ቅመም ጨምሬ ከድኜዋለው ማለት ነው። ትንሽ እየጠበስምና እና ትንሽ ሲዋሃድልኝ በትንጄኔንም በዚህ መልኩ በትንጄን፣ ታውቃላችሁ ብዙ ሰዓት አይፈልግም። ብዙ ሰዓት ስለማይፈልግ ከቲማቲምም ከዝኩኒም በኋላ ነው የማስገባው ማለት ነው፣ ምጨምርበት ማለት በትንጄን። በመማሰልም አይፈልግም። ቶሎ እንትኔ ማለት ባህሪ ያለው ቶሎ ይበስላል እና ይፈርሳል። እንዳይፈርስብን በትንጄናችን በዚህ መልኩ በዚህ መልኩ እንትን እናድርገዋለን። ከዛ በዚህ መልኩ እናድርገዋለን። በትንጄናችን ቀስያን ማቀላቀል። በትንጄን ቶሎ የመፍረስ ባህሪ አለው ማለት ሶፍት ነው፣ እና ይሄም ከበትንጄንም እንደምታውቁት ክብደት ለመቀነስ ቆንጆ ነው። ቶሎ ክብደት እንድንቀንስ ይረዳናል ማለት ነው። እንደዚህ ሁኔ እንደ በትንጅ አይነቶች ቶሎ ክብደታችን እንዲስተካከል ያደርጉልናል ማለት ነው። በቀን ውስጥ አንዴ ብንበላው፣ ምሳ ሰዓት ላይ ምሳ ሰዓት ላይ አንዴ ብንበላው በትክክል ሰውነታችን ቶሎ ብሎ ወደ ቦታው ይገባል፣ ወደ ቦታው ይስተካከላል ማለት ነው። እና በዚህ መልኩ አስተካክየዋለሁ አሁን ምንድነው የማደርገው? በእንፋሎት ብቻ እንዲበስል ክድና አድርገዋለሁ። በእንፋሎት እንዲበስል ማለት ነው። ትንሽዬ ከሙን አለኝ እዚህ ጋር ከሙን፣ ከሙን ቆንጆ ነው። ከሙን እዚህ ጋር ትንሽዬ ከሙን ጨምሮ ይበዛለሁ። እዚህ ጋር ትንሽዬ ኮሮሪማ ነበረኝ፣ ኮሮሪማ ጨመርኩበት። በዚህ መልኩ ማለት ነው። በዚህ መልኩ ከጨማምርኩት በኋላ ትንሽ ያሁንም ቀስ እያልኩ አደባልቀውና ምንድን ነው አሁን ይፈር ነዋለሁ። ክዳን እናደርገውና እንዲበስልልኝ አድርጓለሁ ማለት ነው። እንዳይፈርስብኝ በትንጌ ነው እንዳለ ቁጭ እንዲል። ከዛ በማንኪያ ከእንጀራ እንጀራ ምናምን አያስፈልገውም። ራሱ በቃ ራሱ እንችላችሁ ችሎ የሚበላ ምግብ ነው። አያስፈልገውም እንጀራ ምናምን አያስፈልገንም። እንጀራ ምናምን አያስፈልገንም። እና ትንሽዬ ጨው ደግሞ እዚህ ጋር አለች። ትንሽዬ ጨው ጨውም መቀነስ አለብን። ትንሽዬ ጨው እዚህ መልኩ ጨምርኩበት። እና ይኸው ቅዳሜ ቀደምኩኝ ንእጄ ላይ ስልኬን ይዤ ነው ያው ለመቅረጽ በዚህ መልኩ በቃ ጨማመርኩበት። ሳቴን ቀንሷል አለው ማለት ነው። ሳቴን አሁን ቀንሼው ቀስ ብሎ እንዲበስልልኝ አድርጓለሁ። ሳቴን ቀስ ብሎልኝ እንዲበስልልኝ ካደረኩ በኋላ በዚህ መልኩ ይበስልልኛል እና ክብደት ለመቀነስ የምትፈልጉ በዚህ አይነት ሰርታችሁ መመገብ ትችላላችሁ። በቀን አንድ ጊዜ ማለት ነው። ጠዋት እንቁላል እንኳን አንድ እንቁላል፣ ሁለት እንቁላል ብትበሉ አስኳሉን ከውስጥ አውጥታችሁ ከዛ በኋላ ደግሞ ምሳችሁን ይሄ ምንም ዳቦም እንጀራም ሳታደርጉበት ምሳችሁን በዚህ መልኩ ብታዘጋጁ እና ቶሎ ብላችሁ ክብደት መቀነስ ትችላላችሁ። ያውም በጣም በሶስት ቀን ውስጥ ጥሩ ውጤት ነው። ሰውነቴ ቅልል ብሎኛል ማለት እንግዲህ፣ አመት በዓልም ነበረ ቅቤውም ስጋውም ዶሮው፣ ምኑ ምኑን ስንበላ እንግዲህ ቅባት ልዩ ሲበዛብን ሰውነታችን ከበድ ይለናል። አሁን በዚህ መልኩ ቀለል ያለ ምግብ ሰርተን መመገብ እንችላለን። የብዙ ገንዘብ ማለት ፈልግም ዋጋውም ርካሽ ነው። በትንሽ ነገር ገዝተን እንደዚህ አድርገን እንደገና የተመጣጠነን እናገኛለን። ከአትክልት ነገር ስለሆነ በጣም አሪፍ ነው። እና ሞክሩት። ቪዲዮውን ከወደዳችሁ ደግሞ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ቤተሰብ ሆኑኝ፣ አበረታቱኝ እና ስለምትከታተሉኝ ደግሞ አመሰግናለሁ። ቻው